አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከሌሊቱ ዘጠኝ ሰዓት እንግዲህ በድጋሚ መልሰን ተገናኝተናል። እንደምታዩት እስኪ ምን ገጠመኝ ዛሬ ሌሊት ደግሞ ተነስቼ ሰሆር ያሁ ቤተሰቦችን ላሳስር ማለት ነው። ወደ እነሱ ጋር እንግዲህ እየሄድኩኝ ነው ልቀሰቅሳቸው። እንደምታዩት ጨለማ ነው። ያው ጨረቃም አለ ዛሬ ደግሞ በጣም ፍንትሽ ብሏል። መብራት ነው የሚመስለው የሚገርማችሁ

ጨረቃው ማለት ነው። እና ተነስቼ ያው የሄድኩኝ ነው ያው ቅርብ ለቅርብ ነው ልቀሰቅሳቸው ማለት ነው። እናቴ ክፋቺ

የሚሰማ ድምጽ አለ። በነገራችን ላይ ከውስጥ የምሰማው ድምፅ አለ። እስኪ አብረን እናየው ምን እንደሆነ። እንግባ እንግባ እንግባ። አባቴ ማለት ነው። እዚህ ጋር እንግዲህ ሰርፕራይዝ። አባቴ እንግዲህ ቁርአን እየቀረ ነው፣ ለሊት

ቀን ነው እስከዛሬ ያው ቀን ማታ አካባቢ እንደዚህ፣ ጠዋት ከፈጅር በኋላ ሲቀራ ቁርአን ሲቀራ ማለት ነው። ዛሬ ደግሞ ለሊት ላይ እንደዚህ እየቀራ ነው። እስኪ ያዳምጡት ድምፁን ማለት ነው። መጨረሻ ላይ መብራቱን አበረዋለሁኝ። አሁን ግን ያው ያገኘው በዚህ አይነት ሁኔታ ጨለማ ውስጥ ነው። እንግዲህ የተቸገረበትን እዩት፣ ማብራት እያበራ ማለት ነው

እሺ ውዶች እንግዲህ እንደሰማችሁት ነው ያው ለሊት ስነሳ ሰርፕራይዝ ያደረገኝ ነገር ይሄ ነው ማለት ነው። ያው ቂርአቱ እንደሰማችሁ ነው የድሮ የኢትዮጵያ የቀሩት የሚቀሩት ቂርአት ማለት ነው። እንደዚህ ነው ልክ አይደል? እንደ ንጉርጉሮ ነገር

እንደ ማሐመዳው ጉርጉሩ አካባቢ እንደዛ ይመስለኛል አንዳንድ ጊዜ። እና ሁሉም ኢትዮጵያ ላይ በድሮ የቀሩት አባቶቻችን ማለት ነው ሁሉም ሲቀሩ እንደዚህ ነው ድምጻቸው። እንግዲህ አባቶቻችሁ ኢትዮጵያ ላይ የቀሩ ቁርአን ሲቀሩ የምታስተዋውሷቸው ድምጻቸውን ያው እንግዲህ አስታውሱ፣ በዛውም እላቸዋለኝ ውዶችዬ። እና የዛሬ ለሊት ሰርፕራይዝ ይህንን ይመስል ነበር።

አላህ ይጨምርለት። እናንተም እስኪ ዱዓ አድርጉ ለአባቴ ማለት ነው። አላህ በኸይር ነገር ላይ ቤተሰቦቻችን እንደዚህ ሁልጊዜ የምናገኛቸው አላህ ያድርገን እና ኸይሩን ሐሰናቱን አብዝቶ አላህ ይስጥልኝ። ሌላው ነገር ደግሞ ጥያቄ የጠየቃችሁኝ ድመቶቹ እንግዲህ፣ ድመቶችን እስኪ ላሳያችሁ። ያው የኢትዮጵያ ድመትና እዛ አረብ ሀገር ያሉ ድመቶች ይለያያሉ።

ምክንያቱም እዚህ ኢትዮጵያ ያሉት ውጭ ላይ ወጥተው ነው የሚጠቀሙት ካካ ምናምን እንጂ ቤት ውስጥ እንደዚህ አያበላሹም። ወጥተው ይሄዳሉ ውጭ እንጂ እንደዚህ ቤት ማሽተት ምናም መሽተት ምናም የሚባል ነገር የለም። በስርዓት ይታጠባሉ፣ እንደዚህ እናጥባቸዋለን፣ በጽዳት እንይዛቸዋለን። እነሱም እራሳቸውን ይጠብቃሉ፣ ጽድት ያሉ ናቸው። ድመት በነገራችን ላይ በጣም ነው የምወደው።

እኔ ድመቶችን ወዳቸዋለሁ። ሳስቼ ነው የሚይዛቸው። እና ወልዳለች ያለች ብዬ ከዚህ በፊት ነግሬያቸዋለሁ። ደግሞ አሁን አድገዋል። ያው እየሄዱ ነው። ስትመጣ ይቀበሏታል። የሚገርማችሁ ነገር ገና ብቅ ስትል ነው ሁሉም ተንጫጭተው እሷ ላይ የሚወጡባት። እሷም በጣም ጥሩ እናት ናት። ወላ በጣም ነው፣ ምንም አትሰለችም። ስታጠባቸው አሳያችኋለሁኝ። እና በጣም ነው የምትንከባከባቸው

እና እዛ ያላችሁ ልጆች እንዴት ነው ቤቱን እንዳታጋሚ ቤትሽን ይሸታሉ ምናምን እኛ ጋ እዚህ ያሉ የምናሳድጋቸው በጣም እየሸተቱን ምናምን ትላላችሁ። የኢትዮጵያ ድመቶች እንደዛ አይደሉም። የአረቦቹ ቤት ውስጥ ስለሆኑ ያው መጥረጉ የእነሱ ምናምናቸውን ይሄ ያለ ነው። የእኛ ግን ውጭ ወጥ ሆነው የሚጠቀሙት እላቸዋለሁ። ውዶች፣ ይህ እንደምታዩት እንግዲህ የእኔ ምስኪን የእኔ የምትሳሳላቸው እናታቸው ማለት ነው

እንደዚህ ዝርግት ብላ በቃ እኔ ራሷ አንዳንድ ጊዜ ምንሆና ነው ሞተች እንደ ምናምን ብዬ ደንግጫ ራሱ መነካባት ሰዓት አለኝ። በቃ ለጥ ብላ እነሱ እንደፈለጉ ጢባ ጢቤ ይጫወቱባታል። እንደምታዩት በቃ ሲሞና ጫሩ በስተውባታል። በነገራችን ላይ የኔ ልጄ ጋ ነው የተወለደችው ብያቸዋለሁ። አንድ ቀን የወለድ ነው እቺ እናቲቱን ማለት ነው

ልጅ አሁን ሁለተኛ አመቱ ሊሆን ነው። የኢዳ አካባቢ ነው የተወለደው እና ሁለት አመት ሊሆነው ነው። እሷም ሁለት አመት ሊሆናት ነው ማለት ነው። በአንድ ነው የኔ ልጅ ጋ የተወለደችው እናቷ ሞታለች እና አሁን እነዚህ የመጀመሪያዎቿ ገና እየወለደች ነው። ሶስት ናች ሆነውባት ምን በዝተውባታል ብዬ ነው የማስበው እና እንደዚህ ነው የሚያንገላቷት ወላሂ ነው የምላችሁ። በቃ ግን ምን አይነት ቻይ እናት ልጆቿን የምትወድ እንደሆነች

ወላሂ በጣም ነው የሚገርመው። ማለት ነው ሙንጭርጭር በቃ ትግል ነው የሚሏት ምንም አትሰለችም። በቃ ለመብላት ብቻ ለውጭ ካካ ለመጠቀም ብቻ ነው የምትወጣው እንጂ በቃ ተመልሳ እነሱ ነው ነው መታ የምታጠበው እና ሞነጫጭሯታል። በቃ እንደዚህ ይታገሏታል። እሷ ግን ምንም አትሰለችም ወላሂ። እንደዚህ በቃ ተመችታቸው ነው እንደፈለጉ የሚያንገላቷት ማለት ነው።

እና በዚሁ አጋጣሚ በጣም ጥሩ እናት ናት ላቸዋለሁ፣ ድመቶችን እንግዲህ። ድመት ለምትወዱ ያው ትወዳላችሁ፣ ለማትወዱ ግን እኔ ወዳቸዋለሁኝ። እንደ አረቦቹ ደግሞ አይደሉም። በዚህ አጋጣሚ ልንገራችሁ ብዬ ነው። እና እነዚህ ደግሞ ጩጬዎቹ ናቸው። ወላሂ እኔ በጣም ነው የምወደው፣ ለምን እንደሆነ አላውቅም። ድሮ እኔ ወደ አረብ አገር ሳልሄድ ጀምሮ ኢትዮጵያ እያለሁኝ ነበሩኝ በፊትም

እንደውም አንድ ጊዜ ከመሄድ በፊት ማለት ነው። የነዚህ እንግዲህ አያት አያት አያት ነው የሚባለው። በነገራችን ላይ ዘራቸው አንድ ነው፣ አሁን ድረስ ያሉት ስመጣ ያገኘኋቸው ራሱ ዘራቸው አንድ ነው። እየተዋለዱ እየተዋለዱ እዚህ ነው የደረሱት፣ የድሮዎቹ ናቸው። እና ድሮ እንደዚህ ነጭ ነበረች እና ድመት ከዛ ከትምህርት ቤት ስመጣ ማለት ነው

ከብት ረግጧት ብለው በፊት ሳርግ እንደነበርን እና መንገድ ላይ በጣም ይተላለፋል ከብት በግ ምናምን፣ እና በዛ ሲያልፍ ከብት ተኝታ ነበር እና ወደ አንገቷ አካባቢ ረግጧታል። ግን ቢረግጣትም ጸጉሯን የረገጣት እና ጭቃው ተለጥፎ ነበር ከአንገቷ ላይ ማለት ነው። ከትምህርት ቤት እየመጣው ነበር እና አላይኛው አንደኛ ደረጃ ትምህርት ቤት ነበር የማረውና ከዛ ስመጣ አየኋት እንደዛ ሆና

በቃ በጣም እሪ ብዬ ቃወጥኩት ሰፈሩን ማለት ነው በቃ የሆነ ነገር እኔ ረግጧት እንደዚህ አፍርጧት ምናምን መስሎ የነበረ እና ግን ጭቃ ነበር የዛን ሰዓት ከዛ ሰዎች እንደዚህ እኔ እሪ እያልኩ በቃ አላያትም ምናምን እያልኩኝ ሮጥኩኝ ማለት ከዛ ሰዎች አንስተው ሲያዩዋት ይህን ጭቃውን ሲጠርጉት ምንም አልሆነችም ምንም አላደረጋትም ማለት ነው ብትረገጥም ጭቃው ነው ያለጠፈባት እንጂ አልተጎዳችም

ከዛ መጨረሻ ላይ ያረ እኔ ምንም አልሆነችም ተብዬ ተጠርቼ መጣሁኝ። ያው ደህናናት፣ ምንም አልሆነችም፣ አጠብኳት ምናምን እና እንደዛ ቀውጬው ነበረ ከመሄደ በፊት ራሱ እና፣ በቃ በጣም ነው መሳሳላቸው። እንሳሳ በነገራችን ላይ ወዳለሁ ሁሉንም እንሳሳ ወዳለሁኝ። ግን ድመት ምንም ያጠፉት ነገር የላቸውም

ላችኋለሁ ውዶች፣ ይሄ እንግዲህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ብዙ ያድርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።